አሰላሙ ዓሌይኩም ወራህመቱላህ ወበረካቱ። ውዶች ቅመሞች እንዴት ናችሁ? ሰላም ናችሁ ወይ? ክርስቲያን ወገኖች ሰላም ሰላም ብያለውኝ ሁላችሁን ብያላችሁ፣ ቤተላ ይጠብቃችሁ። እናም ማለት ነው ዛሬ እንግዲህ አሁን ፊት ለፊታችሁ ምን መሰለ እንጀራ ቁጭ ብለዋልና ለእናንተ ብዬ ነውን ተቸግሪ ተጠብብት እየሰራሁት ማለት ነው እና ሀገቃ ወ ላ ሰርታችሁ ብሎ ሁለተኛው ማለት ረገሜትኔ ነው የሚባለው። በኢማራት ሰውዲ ላይ ደግሞ ቦር ይሉታል። እና ሁለተኛው ዱቄት ማለት ነው። በጣም ያበደ ነው። ማሻላ ጤፍ ነው የሚመስለው። በቃ በሉት። አዎ ለእኔ እንደዛ ነው። እና ማሻላ ተባረከላ። ሀመስ ሀመስ አድርጋችሁ በዚህ መልኩ ሰርታችሁ ቢሉ ውዶች የአላህ ሰላም እዝነት ርህራሄ አይለያችሁ፣ አይለየን። አብሽሮ በርቱ። እናም ደግሞ እኔ ለመክሰስ ነው ዛሬ የመጣሁት። እናንተ ማለት ነው ማለቴ የደመርኳችሁ ልጆች፣ ለምንድን ነው የማትመልሱልኝ? ሚኑ ሆናችሁ ነው? እኔ ይቱ ባከሰረኝ አይኔ ራሱ አመመኝ። በቃ ሰውነቴ ደቀቀ። ሲዞር ማለት ነው። አንድ ጫማ ጨርሼ ሁለተኛ ጫማ ጀምራለውኝ እየዞርኩኝ፣ ማፊ ፋይዳ በዞርም ማለት ነው። ስለዚህ ሐቂቃ ወላሂ ላዚም ሰዓት እያነሳብኝ ነው። እና ሰቡም እንደዛው ወላሂ ላዚም እንደው ከሳራ ነው ከንቱ። እናማ እንዳልከስርባችሁ ወገኖቼ አበረታቱኝ፣ እስኪደገፍ አድርጉኝ እናንተ። እኔ ለእናንተ ብዬ ደግሞ ዘሬ መበያ የለውም ወይንም ወጥ አለኝ ምን መሰለ ሽሮ ግን አልሰራሁትም፣ እና እንደዛ ነው። እንጀራም የሚያምራቸው ልጆች ማለት ነው ሀቂቃ ዱቄት አይጠፋም አረቤት ለነገሩ ሁሉም ቤት አንድ አይደለም። ብዙ ልጆች ዱቄት የለም ቤታችን ምናምን ሲሉ ይሰማለሁ። እና ለእኔ ተመችኝ ማለት ብቻ ያው ከባድ ነው። እና ከቤት ዱቄት ካለ በዚህ መልክ ተሰርቶ ይበላል ማለት ነው፣ አብሽሮ እናም በዚህ በንድ ሰርታችሁ ብሉ ላችኋለሁ። እዚ ጋ ደግሞ አባባ እና እማማ ስሪ ያሉኝን እየሰራውኝ ይገኛለውኝ። አብሽሮ በርቱ፣ አላህ ይጠብቃችሁ። አበረታቱኝ፣ አረ አበረታቱኝ። አመት ሆነኝ እኮ አረ፣ ወይ አላሁ አክበር። እና በቃ ሰላሙ አለይኩም ወረህመቱላህ ወበረካቱ።